ብራዘሪ ያልከኝ ቦታ ደርሰናል። እሺ፣ አራት መቶ ሙሉ ልታስከፊኝ እኩል ነው። ስለዛ ግማሽ ግማሽን እንከፍላለን። ሳምካት መጀመሪያ ከዛ ከዛም ምክንያቱም በመሀከላችን ከፍተኛ የሆነ ዲስታንስ ወይም ርቀት ስላለ ነው። ስለዚህ ይህንን ዲስታንስ እንዴት ነው ካልኩሌት የምናደርገው? ስፒድ ሲባዛ በታይም እኮሎናል ዲስታንስ ማግኘት እንችላለን። ሀያ ሲባዛ በአምስት እኮሎናል መቶ ሜትር ይሆናል። ወይም ደግሞ ዲስታንሳችን መቶ ሜትር ነው ማለት ነው። ተከታተል እንጂ! ለአንተ እኮ ነው የማወራው። ነገር ዜሮ ከምታመጣ ይሻለም። ምን አባኔ ላይ ታፈጣለህ አትከታተልም? ለአንተ ሄሎ፣ ወይ ስማ አንተ እኔ የምጠብቅበት አክም ቤት አልመጣም። ይሄ ኢንትራንስ የፈተነን አስተማሪ ዶክተር ነኝ ብዬ ገባውላ ተጫወትኩበት። አንተ ያላስመጣሁት ነገር የለም። ይኸው ሰገራ አስመጣሁት በል ደም አስመጣሁት በል። ጥርሱን እኮ ነው ያመመው። አንተ ተጫወትኩበትን። ከዛን ደግሞ እምብርት ላይ 30 መርፌ አልኩት። ውሻ ነች ነክሳለች። ግግም እምቢ አለኝ። እምቢ ሲለኝ ናበቃሽ ኮላሊት እና አዝናናልኩት እና ከፋፍቼ አንዱን ጣ ኧረ አንተ ረበስ እንትን ገዢ ፈላልግ። እሺ። ኧረ አይባትትም፣ ስውር ነው የሰፋሁት አይባትትም። የማደንዘዣ በቃ ለጀማ ንገራቸው። እንትን እንኳን ደስ አላችሁ ተበቀየዋለሁ በላቸው። አንቺ ማማዬ ብረት ዳርግ ይውጥ። ጥጋብሽን ከቱርክ አይደለም ወይ የገዛሽው ቂጥሽን አዲስ ዋሚስት ማን ነው የረገማት? እንዴት ቻለችው የአፍህን ግማት? ትረችለ ፈርቼ ነው። ሆረር ነገር ስታስፈሪ ሳይኮን ወጥሮ ወጥራሽ ተነፋፋሽ አባቱ አጋላይ ሸራ እስከ ዘፈን ከምትሰሚ እና እጅሽን ከምትመጪ አለው። ክፈት እባክህ ልጠጋለህ። ምን ትጠጋልኛለህ? ዕቁብ ተደራርቦብህ አልክፈል እንጂ አንተ በእንግሊዝኛ ምን ትባላለህ? ማን ጎበዝ ልጅ ያጫጭቡለት ተርፋል ማራኔ ምልሽ ማን ወይዬ ብራዘር ቆይ ያርሰናል ደጋፊ ለብቻው ነው እንደ ሃይማኖት ያለው እኔ እንጃ ምን ነው ታዲያ ለምንድን ነው ይሄን ሁሉ አመት ዋንጫ የጾሙት ሰላም ስምህን አራጋው እባላለሁ የሥነ ዜጋ መምህር ነኝ በጣም ጥሩ ምን እና ውስጤን ነው የሚያመኝ ማንነቴን የተነካው አልገባኝም ምን ሆነ? ያልገባህ? በቃ በሽታው በማህበረሰቡ ውስጥ ንቁ ተሳትፎ እንዳይኖረኝ ነው ያደረገኝ። አንተ አሞኝ፣ ማን የመጣውት? የመሳደብ መብት ደግሞ የለህም። ክላስ ጀመርክ? እንዲጭራሽ መብት እና ግዴታ በት ለተማሪዎች ንገራችሁ። የምትናገር ከሆነ ተናገር። የመናገር መብቴን አትንፈገኝ። ሰውዬ ስማኝ፣ የሰውነት ክፍሎች እንዳለ ተሰብስበው ሰላማዊ ሰልፍን ይወጡብኝ። የሚወጣ ነገር ምን? ደንበኞችህን እኮ በስነ ስርዓት የማስተናገድ ግዴታ አለብህ። ይሄኔ ሲቪክስ ዲ እወጣለሁ ግን አሳያለሁ። ከሳለሁ በአንቀጽ 99 ንዑስ አንቀጽ እዚያው አካባቢ መሰረት። ኧረ እባካችሁ አስወጣልኝ። እሺ ወጭ ባይ ስምህም አለበት። እኔ ተሰማ እባላለሁ የህብረተሰብ መምህር ነኝ። ቆይ ወረርሽ ይገባል የትምህርት ቤት ምን አልከኝ? ምን ምን አመመህ ዶክተር? ሆዴን ያመመኝ ከእምብርቴ በስተ ሰሜን ምስራቅ በኩል 30 ዲግሪ ገባ ብሎ ነው የሚቆርጠኝ። ሰሜን ምስራቅ ቤት በኩል እ ማለት አልገባኝም። እንዴት ነው የሚያደርግህ? ምን መሰለ ዶክተር፣ ልክ እንደ ስምጥ ሸለቆ ይሰነጥቀኛል። ይሰንጥቀሃቦ? እ? የ የቱ ጋር ነው የሚሰነጥቀህ? በሰሜን ምስራቅ በኩል አልኩህ እኮ ዶክተር? ትናንት ነው፣ ምን መሰለ ዶክተር? 100 ኪሎ ግራም የሚመዝን ቦክስ ተሸክሜ በ30 ሜትር ፐር ሰከንድ ፍጥነት ለ30 ደቂቃ እየተጓዝኩ ነበርና አት ዘ ሚድል ሃይ ፕሬሸር ወዝ አፕላይድ ኦን ማይ ሌግ ኤን ዛት ኢዝ ቢካውዝ ኦፍ ሃይ ፎርስ ኢን ዘ ስሞል ኤሪያ ዊች ኢዝ 2 ሜትር ስኩዌር ዶክተር ካን ዩ ካልኩሌት ዘ ፕሬሸር። ተረሱታ እንዴ ጭራሽ ካልኩሌት አድርጊለኛል እንዴ ዶክተር። ተረኛ አላስገባም፣ አልፈልግም፣ አልፈልግም። ደግሞ ማት አስተማሪ ነው፣ ኤክስን ፈልግ ሊለኝ ነው። የአሁኑ እንኳን ባይሎጂ አስተማሪ ነው። ኧረ ግባ በለው ሄሎ ጎረምሳው፣ እንኳን አደረሰህ ለአዲሱ ዓመት እንኳን አብረው አደረ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ አንተ ነህ እንዴ ሰላም ነው? አለን አለን። እንዴት ነህ ደንበኛችን? አለሁልህ፣ አናዝ እ ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ ሁለት ወር ሞላህ እና ምን እናፋኩህ። አይ ምን ነው ያለ መደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ እንደ ድሮው ዝርፊያ ምናምን ትቻል። ምን የስራ እድገት አገኘህ እንዴ? ግድ እያጀመርክ

እንዴ እኮ እዚህ ሀገር እኔ የምቻለኝ እንዴ ሌባ ሌላ ማንም ሊደፍረን አይችልም በዛ ላይ ሰዓቱ የወርቅ ነው ብለውኛል የወርቅ አረ እባክህ የብረት ነው ምን ዝጉ አይደል ማለት ይሄን ያባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር አሁን መጥቼ ልውሰድህ ሰዶ ወይስ ትመጣለህ መጣሁ አረ ምን እራሴ እመጣለሁ አትቸገር በል ጫማዬን ይዘህ እንድትመጣ ጫማዬን ይዘህ ና እሺ እሺ